በመጨረሻም እንግዲህ ሱመያ እና ሰይድ እርቅ ሊያወርድ ነው ማለት ነው። በጣም ደስ ይላል። እንግዲህ ሱመያ ልጆቹን ልታሳየው ቃል ገብት አለታለች። እንግዲህ ሰይድም ለሱመያም ለልጆቹም ስጦታ ገዝቻለው አሁን ጉዞ ወደ ኢትዮጵያ እያልኩ ነው ብሎ እንግዲህ ቪዲዮ ሰርቶ ነበረ እና ሱመያም እንግዲህ እርግጠኛ ሆና እንግዲህ ቪዲዮ ሰር ታለች አንዳንድ ሰዎችም ልትሸውድ ነው ልታታልል ነው አውቃ ነው የምትሉም ሰዎች አላችሁ። እሱ እንዳመነኝ እናንተም ልታምኑኝ ይገባል። እኔ ድብብቆሹ በቅቶኛል። ካሁን በኋላ ልጆቹ አባታችንን እያሉ ስለሆነ አባታቸው ጋር ደግሞ መገናኘት አለባቸው ብዬ ስላሰብኩ ነው ስለዚህ ምንም ምንም ጥርጣሬ እንዳይገባህ ናቶሎ ቶሎ ከፈለግክ ልጆችህን አይተህ ወደ ቤት እሄዳለሁ ካልክ ወደ ቤት ትሄዳለህ። ተመልሽም ደግሞ እሄዳለሁ ብለህ ካሰብክ ደግሞ መሄድ ትችላለህ። ችግር የለውም። አሁን ሰርጉ ምናምን የምትለውም ገና ስለሆነ ስለዚህ ተመልሰህም ያንን ማካሄድ ትችላለህ። ምንም የሚያግድህ ነገር የለም። እኔ ልጆቹን አሳያለሁ። ይህን እድል ተጠቅመህ መተን ልጆችን ማግኘት ካልፈለግክ ካሁን በኋላ ምንም ማድረግ አልችልም። እኔ ለምን ያለሁ በቃ እያለቀስኩ ለምን ያለሁ ከዚህ በላይ ምንም ሊሆን አልችልም ብላ እንግዲህ ቪዲዮ ሰርታለኝ ማለት ነው። እንግዲህ ሰኢድም ኮሜንት ላይ ነገ ሰባት ሰዓት ተኩል ላይ እመጣለሁ ብሎ እንግዲህ ጽፏል ማለት ነው። እንግዲህ ልብስ ለልጆቼ ለስማዬ እያለ ግዛ ነበር ና እሱንም እንግዲህ ልብስ ምንም አት በላት ግዛ ምንም አይነት ነገር ዝም ብለህና ቶሎ ነበር እንግዲህ እያለች የነበረው እና ሰርፕራይዝም አለው ሪፖርት እጅ ይቀበለዋለሁ እያለች ነበር እንግዲህ ስትናገር የነበረው እና የምትመጣበትን ቀን ንገረኝ ብለው ነበረ። እሱም እንግዲህ ነገ ሰባት ሰዓት ተኩል ላይ መጣለው ሲል እንግዲህ ኮሜንት ላይ ጥፏል ማለት ነው። የምር በጣም ነው ደስ ያለኝ። ምን መሰላቸው፣ ወዶት ትዳር ከተያዘ በኋላ ልጅ ከመጣ በኋላ መለያየቱ ጥሩ አይደለም። ልጆች የእናትንም የአባትንም ፍቅር አግኝተው ማደግ አለባቸው። ከእናት ከአባቶቻቸው ጋር አንድ ላይ ማለት ነው። ከተወለደ በኋላ መለያየት በጣም ከባድ ነው። በጣም ማለት ነው። ስለዚህ ወላሂ እንደዚህ ታርቀው ልጆቻቸውን አንድ ላይ ሆነው ቢያሳድጉ ብዬ ነው ማስበው። ከዚህ በፊት ምን ቪዲዮ ሰራ የምር ታረቁ፣ ለልጆቻችሁ ስትሉ ታረቁ ልጆቻችሁ የእናትንም የአባትንም ፍቅር አግኝተው ማደግ አለባቸው እያልኩኝ ቪዲዮ ሰራ ነበረ። በእነሱ ዙሪያ ማለት ነው። እና ለማንኛውም ይሄ ነገር በመሀላቸው ሰላም መፈጠሩ ደስ ብሎኛል። አሁን መጨረሻውን አላህ ያሳምረው። ካሁን በኋላ ቪዲዮ የምሰራው አንተና ኔ አንድ ላይ ሆነን ነው ቪዲዮ የምሰራው ብላለች። እንግዲህ ሱመያ ማለት ነው። አሰላሙ አሌይኩም አረመቱላ ወበረካቱ። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ ቻናል ተመልካቾቼ፣ ቤተሰቦቼ እንዴት ናችሁ? ሊ ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላ። እናንተም በያላችሁበት ሰላማችሁ ይብዛ፣ ሀገራችን ኢትዮጵያንም አላ ሰላም ያደርግልን እያልኩኝ ዛሬም እንግዲህ በሌላ በአዲስ ቪዲዮ መጥቻለሁ ማለት ነው። እናም ለዚህ ቻናል አዲስ ሆናችሁ ደግሞ ላይክና ሰብስክራይብ እያደረጋችሁ በቅንነት ቤተሰብ ሆኑ ማለት ነው። ሀሳብ አስተታችሁን ኮሜንት ላይ ያስቀምጣችሁ አበረታቱኝ። እናም እንግዲህ ሱመያ ያው አንዳንድ ሰዎች አረዋል ያገባ ሲል ምናምን እያሉ እንግዲህ የሚሉም ሰዎች እንዳሉ ነው። እንግዲህ ስትናገር የነበረው እኔ እሱ አይደለም፣ አሁንም ቢሆን ያው ከፈለገ ልጆቹን አይቶ ተመልሶ ሰርጉን ትም ማለት ይችላል። እኔ ይሄ ጋ ምንም የሚያገናኘኝ ምንም እንትን እምለው ነገር የለኝም፣ እኔ ልጆቹን ብቻ እንዲያገኝ እፈልጋለሁ ነበር እንግዲህ ስትል የነበረው አሁን ሰርጉንም ገና እንትን አላልክም ገና ነው እንዳላገባ ወይም ደግሞ ሰርጉ ልታ አደናቅፍብኝ ነው ምናምን ብለህ እንኳን እንዳትል ገና ነው ሰርጉ። ስለዚህ ተመልሰህም እንትን ማለት ትችላለህ ስትፈልግ፣ ደርሶ መልስም ቢሆን ቆርጠ መመለስ ትችላለህ። ችግር የለብኝም እኔ ስለሱ አግባብ ማታግባብ፣ እኔ ችግር የለብኝም። ልጆቹን ብቻ እንዲታገኝ ይፈልጋለሁ እያለች እንግዲህ ነበረ ማለት ነው። እና ሰኢድም እንግዲህ ደስ ብሎታል። ጉዞ ወደ ኢትዮጵያ እየሄድኩ ነው ብሎ እንግዲህ ጠያራ ላይ ወጥቶ አውሮፕላን ላይ ማለት ነው ወጥቶ እንግዲህ ፖስት አድርጓል ማለት ነው። እንግዲህ ጉዞ ወደ ኢትዮጵያ እያለ ነው ማለት ነው። እየሄደ ነው ማለት ነው። እንግዲህ ሱመያም ደግሞ አባይዛ ልጆቿን እንደዚህ እንትን ብላ ማለት ከልጆቿ ጋ ሆና ማለት ነው አበባ ይዛ ሰርፕራይዝ እንግዲህ እንደምታደርገው ተስፋ እናደርጋለን። እሷም እንግዲህ ሰርፕራይዝ አድርገዋለሁ ብላለች። እንግዲህ ቀጣዩን ደግሞ የምናየው ይሆናል። እኔ በጣም ደስ ብሎኛል። ልምር እንደዚህ ወደ ራሷ ተመልሳ ልጆቹን ልታሳየው በማሰቧ በመፈለጓ ማለት ነው። እና ሰኢድ ደግሞ ማለት ነው የምር ለልጆቹ በ በጣም ትልቅ ቦታ አለው አባት፣ እንደዚህ ነው በቃ አባት ማለት እንደዚህ ነው። ለልጆቹ ቦታ ያለው፣ ለልጆቹ የሚያስብ፣ ልጆቹን የሚወድ አባት ነው መሆን ያለበት። ተስፋ እንኳ ሳይቆርጥ እስካሁን ድረስ ተስፋ ሳይቆርጥ፣ አሁን ለራሱ አምኗት እውነትም ታሳየኛለች ብሎ አምኗት ነው እንግዲህ እየሄደ ያለው ማለት ነው። እንግዲህ ዱዓ አድርጉልኝ ኢንሻአላህ ወደ ኢትዮጵያ እየሄድኩ ነው ብሎ እንግዲህ ፖስት አድርጓል ማለት ነው። ለዱዓ ደግሞ ምንም ችግር የለም እንዴ፣ ዱዓ እናደርጋለን እንጂ የሰው ልጅ እውነቴን ነው የምላችሁ፣ ሰላም ፈጥሮ በሰላም በፍቅር ሲኖር ነው ደስ የሚለው ማለት ነው ብጥብጥ ጠብ፣ ጥላቻ፣ መለያየት። ይህ ምንም መፍትሔ ሊሆን አይችልም። ጥሩም አይደለም። ደግሞ ይህ የሰይጣን ስራ ነው። ምክንያቱም እኛ በር ስንከፍት ሰይጣን እንደፈለገ በመሀላችን ይፈነጫል፣ እንደፈለገ ይጫወትብናል፣ እንደፈለገ ይሆንብናል። ደግሞ ለሰይጣን በር መክፈት የለብንም ባይነኝ እና እንግዲህ ሰኢድና ሱመያም የድሮ ሰላማቸው ፍቅራቸው ተመልሶ እንደ ድሯቸው አንድ ላይ ሁነው ልጆቻቸውን አብረው ሁነው እያሳደጉ በጥሩ በጥሩ ቪዲዮ ይመጣሉ ብዬ ተስፋ አድርጋለሁ። እንግዲህ ድሮ የመላይ ያሉ የምናውቃቸው በሰላም በፍቅር አብረው እየሰሩ ፕራንክ እየተደራረጉ ድራማ እየሰሩ ነው እንግዲህ የምናውቃቸው፣ አሁንም ደግሞ ያ ሰላማቸው ተመልሶ እንደሚመጡ ተስፋ አድርጋለሁ ማለት ነው። የዛሬው ቪዲዮ ይሄን ይመስላል። ውድ ቤተሰቦቼ እንግዲህ በቀጣይ ደግሞ አንድ ላይ ሁነው እንደምናያቸው ተስፋ አድርጋለሁ እንሻአላህ ማለት ነው። ሰኢድም እንግዲህ ወደ ራስ ተመልሰህ እዛም እዚህም ሳትል ማለት ነው ከልጆች እናት ጋር ሰላም ፈጥረህ ልጆቻችሁን አንድ ላይ ሆናችሁ ብታሳድጉ መልካም ነው ብዬ አስባለሁ። ለልጆች ስትል ተንከራተሃል፣ ደክመሃል፣ ለፍተሃል፣ ልጆችህን ለማግኘት ዋጋ ከፍለሃል። ተስፋ ሳትቆርጥ እስቲ ላአሁንም ልጆችህን አገናኝሃለሁ ና ቶሎ ስትልህ በሙሉ ልብህ አምነሃት እውነትም ልታገናኝ ነው ብለህ ደስ ብሎህ እንግዲህ ወደ ኢትዮጵያ እየተመለስክ ነው ኢንሻአላህ ደሞ ሱመያም ደሞ ቃሏን እንደማታጥፍ እንደምታሳይህ እንደምታገናኝህ ተስፋ አድርጋለሁ። እየምር እኔ በጣም ደስ ብሎኛል። ቀሪ ዘመናችሁን ደግሞ በሰላም በፍቅር በደስታ አንድ ላይ ሆናችሁ ልጆቻችሁን እያሳደጋችሁ ሌላም ልጅ እንግዲህ ያው ይመጣል አንድ ላይ ከሆናችሁ እና ስለዚህ ልጆቻችሁን አንድ ላይ ሆናችሁ እያሳደጋችሁ አብራችሁ ናችሁ እንድትኖሩ ምኞቴ ነው። የምር እኔ በጣም ነው ደስ ያለኝ ቤተሰብ፣ ምክንያቱም ልጆች ከእናት ከአባታቸው ጋር አንድ ላይ ሆነው የእናትንም የአባትንም ፍቅር አግኝተው ሲያድጉ ነው ደስ የሚለው እና ማለት ነው። እና ለማንኛውም የዛሬው ቪዲዮ ይህን ይመስላል። በቀጣይ ደግሞ በሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ። አመሰግናለሁ ቤተሰብ ያሉናችሁ ቤተሰብ ሆኖ አበረታቱኝ። ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ማለት ነው። ስለነበረን ቆይታ ከልብ አመሰግናለሁ።